ለዛሬ ቀን ያደረሰን እግዚአብሔር አምላክ የተባረከ ይሁን። ፍሬው ዘለቀ እባላለሁ ከሀደሮ ከተማ ቁጥር 3 ቤተክርስቲያን ሰብሳቢ ነኝ። እልጌራና ሀደሮ ከተማ አጥቢያ ቤተክርስቲያናት ህብረት ሰብሳቢ ነኝ። እንደገናም ደግሞ የደቡብ ምዕራብ ሸዋ ቀጠና እንዲሁም የመሪዎች ሰብሳቢ ነኝ። በመቀጠልም የኢትዮጵያ ቃለ ሕይወት ቤተክርስቲያን ስራ አስፈጻሚ ኮሚቴ አባል እና የኢትዮጵያ ቃለ ሕይወት ቤተክርስቲያን ቦርድ አባል ነኝ። ስሜ የተገኝ ማቶስ ይባላለሁኝ። ከሀደሮ ቁጥር 3 ቃለ ሕይወት ቤተክርስቲያን ቀደም ሲል ያው ምክትል ሰብሳቢ ሆኜ ሲያገለግል ቆይቻለሁ። አሁንም ደግሞ የመንግስት ሰራተኛ ህብረት ሰብሳቢ ሆኜ እያገለገል ያገለግል ገኛለሁ። ባካችሁ በቤተክርስቲያን ጎን እንድትቆሙ በዚህ አጋጣሚ ጥሪ ማቅረብ ፈልጋለሁ። ሀደሮ ከተማ ቁጥር 3 ቃለ ሕይወት ቤተክርስቲያን ከተመሰረተችበት በዚህ በ8 አመት እግዚአብሔር በጣም እየረዳት በዚህ አይነት ሁኔታ በእንደዚህ አይነት ሁኔታ ትገኛለች። እንግዲህ እንደምታውቀው ቁጥር 3 ቃለ ሕይወት ቤተክርስቲያን በጣም በጥቂት ጅማሮ የጀመረች በጣም ትንሽ ቦታ ላይ በአፈር ቤት ላይ ጥቂት ሰዎች የጀመሩበትን እግዚአብሔር ጥቂቱን ማብዛት የሚችል አምላክ አብስቷቸው ቤተክርስቲያኒቷም፣ አደራሹም አሁን ባለበት ደረጃ ላይ ደረጃውን የጠበቀ ባይሆንም ሰፍቶ አይቼ እግዚአብሔርን አመስግኛለሁ። የሚገርማችሁ ደግሞ በዚህ ግቢ ውስጥ አሁን ፕላን ወደ ውስጥ ያስገባቸው ቤቶች በቤተ እምነት እንገናኛለን ምክንያቱም ተቃራኒ ቤተ እምነቶች ናቸው። የእኛን እንደም አልዳናቸውም እያሉ የሚሉ ስለዚህ፣ የነዚህን ሰዎች ቤት ገዝተን ከዚህ ውስጥ ማስወጣት መቻል አለብንና ሁላችንም ለዚህ ለበጎ አላማ መረባረብ አለብን። ቤተክርስቲያናችን በጣም ጠባለች። በጣም ይዞታዋ በጣም ጠባብ ነው። እንደ ከተማ አይደለም። በጣም በአንድ ሺህ ካረ ሜትር አካባቢ ነው ይዞታዋ አሁን ያለው የህዝብ ስፋት የህፃናት የወጣቶች ስፋት የማስተማሪያ የሰንበት ትምህርት ማስተማሪያ ቦታ የላንም። እንግዲህ ሌላም የኮይራት የስብሰባ ቦታ የጥናት ቦታዎች እጥረት አሉን። ይዞታዋ በጣም ጠባብ ሆኖ አግኝቻለሁ፣ እኔም በአካል አይቻለሁ። ስለዚህ ይህንን ዳግሞ በጎን ያሉ ሰዎች ወደ ገንዘብ ቀይሮ ለማውጣት እየፈለጉ ስለሆነ አሁን በዚህ በኩል የሚታየው ይሄ ለጊዜ የዋሉ የወጡ ቤቶች ናቸው። እንግዲህ ተቃራኒ ቡድን ናቸው። ቤተ ክርስቲያን ምንድነው አቅም የላትም ወይ ቤተ ክርስቲያን ምንድነው ብር የላትም ወይ ብለው እስኪ ሳለቁብን ድረስ እንደዚህ አይነት ችግር ገጥሞናል። ስለዚህ ቤተ ክርስቲያን ሕዝቧ እያለ ልጆቿ እያሉ በአገር ውስጥም ከአገር ውስጥም ያሉ ቅዱሳን ወገኖች እያሉ የእግዚአብሔር ሕዝብ እያለ በእንደዚህ አይነት ልንሳለቅ አይገባምና፣ ስለዚህ እንደዚህ ለግዢ የወጡ ቢያንስ ሶስት ቤቶች ወጥተዋል ለግዢ ዛሬ በአንገብጋብነት ዛሬ በዚች ሰዓት ግዙ እስክሉ ድረስ እያጨናነቁን አለው። ከዚህ የተነሳ ብዙ በቤተ ክርስቲያን ምእመን አቅም የሚቻል አይደለም። ይሄ ምእመኑ በጣም ተቸግሮ በዘንድሮ ብቻ ይሄ እነዚህ መሬቶችን ለመግዛት ችሏል። አሁን ግን ይሄ ከአቅም በላይ ስለሆነ በአገር ውስጥ ከአገር ውጭም ያሉ ቅዱሳን ወገኖች ለዚች ለተቀደሰ አላማ እግዚአብሔር መንግስት ለሚሆን ለዚህ ለተቀደሰ ዕላማ ለእግዚአብሔር መንግስት አገልግሎት አብራችሁን ብታገለግሉ ከሶስት ሚሊዮን በላይ ግቢ ያስፈልገናል አሁን በዚህ ጊዜ ሌላው ነገር ቀርቶ እነዚህን ቤቶች ብቻ ለመግዛት ማለት ነው ስለዚህ በእንደዚህ አይነት ሁኔታውስ ስለተጣበብን ስለሆነ እባካችሁን በሀገር ውስጥም ከሀገር ውጭም ያላችሁ ቅዱሳን ወገሮች በዚህ ጉዳይ አሻራችሁን አሳርፉ፣ አሻራችሁን አሳዩ የምንል ትልቅ የእግዚአብሔር ቤት ጥሪ ነው የምናስተላልፈው። ቅርብ ጊዜ ኤንዲፒ ገብቶ ቤተ ክርስቲያንቷን በመንገድ ከልሏል። በዚህ በመንገድ በከለለበት ወቅት ላይ ደግሞ እነዚህ ውስጥ የገቡ ቤቶች ግዴታ ተከፍሎላቸው መውጣት አለባቸው፣ ከዚህ ከቤተ ክርስቲያን ግቢ ውስጥ። ስለዚህ ቤተ ክርስቲያኒቷ እነዚህን ቤቶች ገዝተው ይዞታውን ለማስፋትም ሆነ ሌሎች የቤተክርስቲያን ለቤተክርስቲያን አገልግሎት የሚሰጡ ቤቶችን ለመስራት እነዚህ ቤቶች ግዴታ ተከፍሏቸው መነሳት አለባቸው ማለት ነው። ስለዚህ ገንዘብ አስፈልጓቸዋል። በዚህ አጋጣሚ እንግዲህ የእግዚአብሔርን ቤት አገልግሎት ሁሉም ሰው ማገልገል አለበት። በመስጣት ነው የምንባረከው፣ ካልሰጠን እንባረክም። አሁን እግዚአብሔር እኛን እየጠየቀን ያለው ቤተክርስቲያንም እየጠየቀች ያለችው በኪሳችን ወይም በአካውንታችን ካለው ገንዘብ ነው። እግዚአብሔር ግን የሚገርመው ነገር በመጽሐፍ ቅዱስ ውስጥ ሲናይ አብርሃምን በባስተርጅና የሰጠውን ልጅን ነው ሲጠኛለሁ አሁን እኛን እግዚአብሔር ሰጠንን ገንዘብ ነው እየጠየቀን ያለው እንጂ እግዚአብሔር ሰው ነው አይደለም እየጠየቀ ያለው። አብርሃም ለእግዚአብሔር በሽምግልና ያገኘሁት ልጅ ነው አልሰጠም ሳይል ታዘዘ። ለእግዚአብሔር እግዚአብሔርም ስለሰጣ፣ እሱም ስለፈለገ ሰጠዋለሁ ብሎ ቀጥታ ለመስዋዕት ይዞ ነው የሄደው እና እግዚአብሔር ልብን የሚያምላክ ነውና ጨርሶ ልጁን ለእግዚአብሔር እንደማይከለክል ስላወቀ እግዚአብሔር አብርሃም በልጁ ላይ እጁን እንዳይዘረጋ እግዚአብሔር በቅጽበት ድምጽ ሊኮ እንዳስቀረው እናያለን። ድጋፍ አድርገን በቲክቶክ ግሩፕ ላይም ገብተን ስራችንን መስራት አለብን። በዚህ አጋጣሚ መሪዎች እንግዲህ በአንድነት ሁኔታ በእናንተ ፊት ቆመው ይህንን የእግዚአብሔርን ጥሪ ለእናንተ እያቀረቡ ናቸው። እናንተ ደግሞ በምታደርጉት ወደዚህ በሚሰጡት ገንዘብ ዝርዝራችሁን አይተው በህዝብ ፊት በእግዚአብሔርና በጉባኤ ፊት እንደገና እናንተን ይባርካሉ፣ ያስባርካሉ፣ ትባረካላችሁ። መስጣት መባረክ ነው የሚለውን መሪ በደንብ ያዙ። ስለዚህ ለምታደርጉት ነገር ሁሉ የሰማይ አምላክ ይባርካችሁ። ገንዘባችሁ ይባረክ። እግዚአብሔር ከክፉ ይጠብቃችሁ። ፊታችሁን እግዚአብሔር ይውጣ። ጠላቶቻችሁን እግዚአብሔር ከእግሮቻችሁ ስር ያድርግ። ምድሪቱን እግዚአብሔር አሳልፎ ይስጣችሁ። በሰባት እና በስምንት ዓመት ውስጥ ቢያንስ ሁለት ሚሽነሪ አገልጋዮችን በመላክ አንዱ ወደ ኦሮሚያ ክልል በመላክ ኦሮሚያ ክልል ሄጎ አካባቢ ላይ አንድ ቸርች ተከላ ተደርጎ፣ እች ቤተክርስቲያን አስፈላጊ ግብያት እያደረገች፣ አስፈላጊ ማቴሪያል እያቀረበች፣ ቸርችን እየሰራች ትገኛለች። ወንጌል እየተሰራ ነው ያለው። ሌላኛው ወንጌላዊ ደግሞ እንደዛው ደግሞ አፋር ክልል ሄዶ ወንጌል እየሰበካ አለ። ቤተክርስቲያናችን ውስጥ በእነዚህ በጥቂ ተመታ ሶስት ቢያንስ ሁለት መጋቢዎች ሁለት ወንጌላውያንና አንድ የሕፃናት መጋቢ ከነዚህ ከሚሽኔሮች ጋር ወደ ሰባት ወንጌላውያን እንገኛለን። ይህንን ወጪ ሁሉ እች ቤተክርስቲያን መሸፍ ነው። ይሄን ብቻ አይደለም። በዚህ ብቻ ጎን አልቆመችም። ጎን ለጎን ደግሞ ህንፃውን በማስፋት ላይ ትገኛለች። የቤተክርስቲያናችን ቁጥር የዛሬ ሰባት ዓመት በቁጥር በጣም ጥቂት ሰዎች ነን፣ በጣም ጥቂት ሰዎች ነን። አሁን በጥቅሉ ወደ 1500 አካባቢ ደርሰናል። ክብሮን እግዚአብሔር ይውሰድ እና ይህን ያህል እየሰፋች ያለች ቤተክርስቲያን ደግሞ አሁን በሚታየው ነገር ደግሞ መወሰን የለባትም የሚል ነገር ይዘን ቅዱሳን ወንድሞች እያሉ አባቶች እያሉ የወንጌል አይን ያላቸው ሰዎች እያሉ ቤተክርስቲያን በእንዲህ ዓይነት ሁኔታ መቸገር የለባትም የሚል ነገር ይዘን ነው የተነሳ ነው። ቅዳሜ የህፃናት ባይብል ስቴዲ አለ። በጥቅል ወደ ስምንት ክፍል ይጠይቀናል። ስምንቱ ክላስ መስሪያ ቦታ ይላንም የሚጎርፈው ጎርፍ ደግሞ እንዳለ ወደ ቤቱ እየገባ ወደ ግቢያችን እየገባ እየረበሸናል። ይሄ ሁሉ የሚያሳየው የግቢ መጣበብን ስለሆነ፣ ቅዱሳን ወንድሞች ቤተክርስቲያን የእግዚአብሔር ናት፣ እናንተም የእግዚአብሔር ናችሁ። የእናንተ የሆነው እግዚአብሔር ነው። ሁላችንም የእግዚአብሔር ነን እና ከዚህ ቀደም እንደምታገለግሉ አሁንም ከዚህ ከሀደሮ ከተማ ቁጥር 3 ቃለ ሕይወት ቤተክርስቲያን ቆማችሁ ቤተክርስቲያን እንድታገለግሏት እያለን የፍቅር ጥሪያችንን እናቀርባለን። ቤተ ክርስቲያን በግራም በቀኝም ከፊትም ከኋላም መልካም ነገርን እንድታይ እግዚአብሔር መልካም ነገር ሰርቶላታል። ታዲያ ሁላችንም እንተባበር፣ እንተጋገዝ። ይቺ ቤተ ክርስቲያን እድለኛ ናት። በመንገድ ተከባለች፣ ከላይም ከታችም ከግራም ከቀኝም። አሁን እነኚህ የሚባሉ ቤቶች ከተነሱ መልካም ነገር ይጠብቃታል። እባካችሁ እንተባበር፣ እንተጋገዝ። እግዚአብሔርን ከፊት አስቀድመን ለስራው እንነሳሳ። እኔ ሌላ የሚለው የለኝም። እግዚአብሔር በያላችሁበት ቦታ መልካሙን ያድርግላችሁ። ይቺ ቤተርሳን በጣም ጥቅት የአንድ ግለሰብ ሳሉን መካከል ጎጆ ነበረች። ይህችን ደግሞ እግዚአብሔር ረድቶ በብዙ በታምራዊ ሁኔታ እግዚአብሔር ረድቶ ብዙ ወገኖች ተባብረው አሁን እንደሚታዩት ወደዚህ ደረጃ ወደ ህንጻ ደረጃ ለመቀየር ብዙ ጥረት አድርገን ቤተ ርሳኗ ባለላት አቅም በብዙ ሁኔታዎች ታግላ ወደዚህ ደረጃ ደርሰናል። ቤተ ርሳኗ ያላችበት ክልል ኤንዲፒ ወይም ፕላን አልገባም ነበር። አሁን ቅርብ ጊዜ ውስጥ ገብቶ አሁን የነበረውን ይዞታውን ካልለው ለቤተርሳን ውስጥ ብዙ መኖሪያ ቤቶች ወዳሉትን ወደ ውስጥ አድርጎልን አሁን ደግሞ እነዚህን እንደሚታዩት በዙሪያችን ላይ ያሉ ቤቶች በዚህም በዚህም አሉ። የተወሰነ ያህል እግዚአብሔር ረቶን የቤት እርሳን የሚሆናትም ማባ አድርጎ በብዙ ጥረት የተወሰነ ያህል ገዝተን ወደ ቤት እርሳን ክልል አድርገናል። ግን ቀሪ ደግሞ ከአቅማችን በላይ ሆኑ ቤቶች አሉ። እነዚያን ደግሞ ለመግዛትና ወደ ቤት እርሳኗ ቅጥር ግቢ ውስጥ ለማድረግ ከአቅማችን በላይ ስለሆናም ይሄን ደግሞ ቅዱሳን ወገኖች እጃችሁን እንዲዘረጉ ለዚች ቤት እርሳን አገልግሎት ስተደርጉ እግዚአብሔር ደግሞ የናንተን ስራ ይሰራልና። ስለዚህ ቅዱሳን ወገኖች ባላችበት ሁሉ እጃችሁን እንዘረጉና እችን በጋራ ይሄን ቤተክርስቲያን እንድንሰራ እንድናገለግል ዛሬ እድሉን ያገኛችሁ ሁሉ በዛሬው ቀን ለዚች ቤተክርስቲያን ድጋፍ እንድታደርጉ የራሴን ጥሪ አቀርባለሁ። እችን ቤተክርስቲያን ዳዴ እያን እየተነሳን ከነበርንበት ዛሬ ደርሰን ለቀጣይ ጊዜ ላለው ጊዜ ነው። አሁን በእናንተም በእግዚአብሔር ፊት መቆም ይቻላል ነው ማለት። መጽሐፍ ቅዱሳችን ስናገር እንደዚህ ይላል በሺ ተረሮች ያለው ሀብት ንብረት ሁሉ የኔ ነው ይላል። እንስሶች የኔ ነው ይላል። ማለት እኛም የኛም የሆነው ነገር ሁሉ እግዚአብሔር ነው። የእናንተ የሆነው ነገር እግዚአብሔር ነው። ለእናንተ የሰጣችሁ እግዚአብሔር ነው። ቤተክርስቲያን እንድተክሉ ያቆማችሁ እግዚአብሔር ነው። በብዙ መልኩ ስታገለግሉ የቆያችሁ ቅዱሳን ወንድሞቻችን በኢትዮጵያም ከኢትዮጵያም ውጭ ያላችሁ ቅዱሳን ወንድሞች አላችሁ። ይቺ ቤተክርስቲያን ቀደምም አባቶቻችን መናገር እንደቻሉ ሁላ ተከባለች ተከባለች። ከዚህ ቀደም ስለዚህ ቤተክርስቲያን ስናነሳ እዚህ ጋር ስትተከል የሆነ የጠፋ ነገር ከዚህ አካባቢ አይመለስም ይባል ነበር። ብዙ ወንባሪዎች፣ ሌቦች ያሉባት አካባቢ እንደሆነ ሁሉ ይነገራል። ያ ታሪኩላ ቀርቶ ቸርች ተተክላ ቸርቿን ሌላ ስያሜ እስኪሰጥ ድረስ መልካም ዝና እስኪመጣ ድረስ ብዙ ጫት ቤት ያሉ መጠጥ ቤት ያሉ በአሉባልታ ቦታ የሚሉ ወጣቶች ወደ ጌታ እየመጡ ያሉበት ሁኔታም አለ። ስለ ቤተርሳኗ እድገትና ስለ ለውጧ ወደ ፊት ስለሚደርሰው ወገኖች ደግሞ ጋዛ እንድታደርጉ የምናሳስበው ወደን አይደለም። ምክንያቱም አንዳ ነገር አሳስቦን ነው። አሁን እቺ ቤተክርስቲያን ስትመሰረት መጀመሪያ በጣም በአራት መቶ ካሬ ያላት ቤተክርስቲያን በግዥም እዚህም ቤት መጀመሪያ የግለሰቦች ቤት ነበር። ያን ሁሉ ባልቻሊን አቅም ቅድም የህብረቱ ሰብሳቢ የነበረ የቀጠናም እንትን ኃላፊነት ያለ ራሱ ለዚህ ቤት አሻራ ጥለዋል። መቶ ኩንታል በሰጠው ገንዘብ እኛ ገንዘብ አቅም የለንም። ለዚህም ብድርም ልናገኝ አልቻልንም። ተባበር ብለን ያን ተባብሮ ነው የመቶን ኩንታል ወደ ገንዘብ ለውጦ ነው እቺን እዚ ውስጥ ያለውን ቤትንም ወደ ሌላ እንዲሄድ አድርገን መሬት ገዝተን እንዲ እንዲሰፋ። ይሄ ደግሞ ያደረግን ነገር ደግሞ አሁን ለአባላቶቻችን በጣም አንሷል። ሚመናኑ በዝተዋል። ቅድም እንደተባለ 1500 አባላት በላይ ነው አለ ለምሳሌ በዓል ጊዜ አንዳንድ ሰው በስፋት በሚገባበት ጊዜ ውጭ ነው እየቆመ አለ ቤቱ ጠቦ። ስለዚህ ይሄ ችግር ኖሮን ነው። ስለሚታገለግሉ እና ስለሚታደርጉ መልካም ነገር ደግሞ እያመሰገንን እግዚአብሔር ከጎናችሁ ይሆንላችሁ። የዘውትር ጸሎታችን ደግሞ ወደ እናንተ ነው። እግዚአብሔር ይባርካችሁ እንላለን። ተባርኩልን።